አሰላም አለይኩም ወረህመቱላሂ በበረካቱ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ደግሞ በህልም እስኪ የሃይማኖት አባትን በህልም ማየት የሚሰጠውን ፍቺ እናያለን ማለት ነው። ሼፍ ሊሆን ይችላል ፓስተር ሊሆን ይችላል ቄስ ሊሆን ይችላል። ብቻ የሃይማኖት አባትን በህልማችሁ ስታዩ የሚሰጠውን ፍቺ ዛሬ ይዤላችሁ ቀርቤያለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያረጋችሁ ደግሞ ያው ቤተሰብ ያሉ ናቸው። ቤተሰቡ ምኝ አሁን እስኪ ወደ ህልሙ እገባለው እንቀጥል ማለት ነው። ማንኛውም ህልም አላሚ በእውነታው ካልሆነ ያው በእውነታው ቄስ ወይም ጳጳስ ካልሆነ በህልሙ ግን ራሱን እንደ ቄስ ወይም እንደ ሼህ አድርጎ ከተመለከተ በህልሙ ይህ ፍችን የሆነው በመጪው ጊዜ ውስጥ እንቅፋቶችንና ችግሮችን መጋፈጥ እንደሚችል ማሳያ መንገድ ነው። ሰዎች በአደጋ በተሰበሰቡበት ለምሳሌ ጦርነት ባለበት አካባቢ ወይም አደጋ በበዛበት አካባቢ በህልም ቄስ መኖሩን ወይም ሸህ መኖሩን በህልም ካያችሁ ምክንያቱም ጦርነት ካለበት አካባቢ ለምሳሌ በህልማችሁ አካባቢ በእውነታው ጦርነት አለበት ወይም ረብሻ ያለበት ሰፈር ሆኖ በህልማችሁ እዛ ሰፈር ላይ ቄስ እንዳለ ወይም ሸህ እንዳለ ወይም ፓስተር እንዳለ በህልም ከተመለከታችሁ ይፍች የሚሆነው እዛ አካባቢ ያለው ቀውስ ወይም ደግሞ እዛ አካባቢ ያለው ረብሻ እዛ አካባቢ ያለው ችግር እንደሚያበቃ የሚናገር ህልም ነው ማለት ነው። ያኔ የምስራች ነው በቃ ያ ቀውስ ያ ችግር ወይም ያ ጸብ ከዛ ሰፈር ይወገዳል ማለት ነው። እዛ መሀል ላይ ሸክ ወይም ጳጳስ ወይም እንትን ሸክ ወይም ደግሞ ቄስ ወይም ደግሞ የሃይማኖት መሪ እዛ ቆሞ ከተመለከታችሁ ማለት ነው። ህልም አላሚው አንድ የሃይማኖት አባት የሃይማኖት አባት ከእሱ ጋር አንድ ነገር ሲወያይ በህልሙ እንግዲህ ይሄ የሃይማኖት አባት ከሱ ጋር የሆነ ነገር እያወራ እንደሆነ በህልም ካየ የፍች ደግሞ የሚሆነው ህልም አላሚው ድርጊቱን እንዲመረምርና ኃጢአት መስራቱን እንዲያቆም ማስጠንቀቂያ ሊሆን ይችላል። ይህም ንስሐ ለመግባት እና ከተሳሳተ ባህሪው እንዲቆጠም የተሳሳተ ባህሪውን እንዲያስወግድ የሚናገር ህልም ነው ማለት ነው። እንግዲህ በህልም አንድ ወንድ ሰው በህልሙ የሆነ የሃይማኖት አባት እያወራው ከሆነ ፍቺው ምንድን ነው የሚሆነው? ይሄ ሰው የተሳሳተ መንገዶችን እየሰራ ወይም የተሳሳተ መንገድ ላይ ከሆነ ከዛ ነገር እንዲቆጠብ እንደ ትምህርት ወይም ደግሞ እንደ ማስጠንቀቂያ የሆነ ፍቺ ነው ማለት ነው። ሌላው የሃይማኖት አባትን በህልም ንጹህ መልክ ከታዩ የሃይማኖት አባቶች ነጭ ልብስ ለብሰው ንጹህ ነው ከታዩ እንግዲህ ይሄ ፍቺ ምንድን ነው ህልም አላሚው በጣም ጥሩ ባህሪ እንዳለው እና ምናልባትም ሃይማኖታዊ ነገሮችን በአግባቡ እንደሚፈጽም ፈሪሃ አምላክን እንደሚፈራ ወይም ፈጣሪውን እንደሚፈራ ያመለክታል ማለት ነው። እሱ የተመለከተው ምንድነው? የሃይማኖት አባት ማንኛውም የሃይማኖት አባት ነጭ ለብሶ ጥሩ ነገር ለብሶ ፊታቸውን ፈገግ ብለው ወይም ጥሩ ለብሶ በህልም ካለመ ማንኛውም ህልም አላሚ እንደዛ ካለመ፣ ይሄ ህልም አላሚ እሱ ፈጣሪውን የሚፈራ ለአጠቃላይ ፈጣሪው የሚታዘዝ ጥሩ ባህሪ ያለው ሰው ነው ማለት ነው። አላሚው አንድ የሃይማኖት ምሁር የሃይማኖት አባት ወይም ሃይማኖትን የሚመራ ምሁርን ባህሪው በህልም ሲታይ፣ ለምሳሌ ጥሩ ባህሪ ኑሮት ወይም እየመከረ ወይም በጥሩ ሁኔታ ላይ በህልም ከታየ ህልም አላሚው ያጋጠመውን ሀዘንና ችግሩን እንደሚያስወግድ ወይም ያጋጠመው ሀዘን ችግር ካለ እሱ እንደሚወገድ ነው። በሌላ በኩል ደግሞ ህልም አላሚው የሃይማኖት አባቱ ከሃይማኖት አባት ጋር ሞቅ ያለ ንግግር ወይም ደግሞ ሰላምታ ወይም እጅ መሳምን በህልም ካየ ወይም ሞቅ ያለ በቃ እንዴት ነው ትርሶ እንዴት ነው በቃ በደስታ እንደዚህ የሚያወያያቸው ከሆነ ወይም እጃቸውን ይዘው የሚስማቸው ከሆነ ይሄ ፍቺ ደግሞ መልካም ስምና በሰዎች መካከል ያለውን መልካም ስራ ያመላክታል። ይሄ ለአላም ማለት ነው። አላም መልካም ስም እንዳለው በሰዎች መካከል ደግሞ መልካም ስራ እንደሚሰራ፣ ሰዎችን እንደሚረዳ፣ ሰዎችን ለሰዎች ብዙ መልካም ነገር እንደሚያደርግ የሚናገር ህልም ነው ማለት ነው። እንግዲህ የሃይማኖት አባትን እጅ ስትሰሙ ካያቸው በቃ ሃይማኖት አባት የሃይማኖት አባት የሚያንፀባርቀው ባህሪ የሚያንፀባርቀው ነገር የእናንተን ባህሪና የእናንተን ሃይማኖታዊነትን የሚገልጽ ነው ማለት ነው በአጭሩ። በሌላ በኩል ይላል የሃይማኖት ምሁር፣ በህልም አንዳንድ ህልም ውስጥ እንግዲህ የሃይማኖት መሪ ወይም ሃይማኖት ምሁር የሆነ ሰው በህልም አላሚው ህልም ውስጥ እውቀት ማስተላለፍ ሳይችል ሲቀር ደካማ ሆኖ ከታየው ይሆን በቃ፣ ምንም የማይረባ ሆኖ በህልሙ ከታየው፣ ይሄ ፍቺ ደግሞ ምንደሆነው ህልም አላሚው ሊያጋጥመው የሚችለውን የጤና ችግሮች ወይም ደግሞ መከራዎችን ሊያመላክት ይችላል። አያቸው አይደለም? የሃይማኖት አባት ጥሩ አለባበስ እና ፈገግታ ጥሩ ላይ ቆሞ ከታየ የሚያጋጥማቸው ችግሮች በሙላ እንደሚወገዱ እና እናንተም ደግሞ ፈጣሪያቸው እንደምትፈሩ ለሃይማኖታቸው ታዛዥ እንደሆናችሁ ባህላችሁ መልካም እንደሆነ ነው። የሃይማኖት አባት ደግሞ በህልም ሲታዩ ሃይማኖት ሃይማኖታዊ ነገሮችን ማስተላለፍ የማይችሉ ደካማ አለባበሳቸው በጣም ቁስቁልቁል ሆነው ከታዩ እናንተ የሚያጋጥማችሁን የጤና ችግሮች ያመላክታል። ማን አላሚኑ ማለት ነው። ሌላው ከሃይማኖታዊ ምሁር ጋር ወይም ከሃይማኖት መሪ ጋር በህልም መገናኘት ወይም ስታገኟቸው ሰላም በቃ ከእሳቸው ጋር መገናኘት ከስህተቶች እና ከኃጢአቶች መራቅን የመቃወም፣ ለምሳሌ ከዚህ እንደ ምክር እየተመከረ እንደሆነ ነው። እንግዲህ ሃይማኖት አባትን በህልማችሁ አያችሁ ማለት ማስጠንቀቂያ እየተነገራችሁ ነው። ከምትሰሩት ስራ ወይም አላግባብ የሆነ ባህሪ ካላችሁ ይሄን ነገር አስወግዱ ተብሎ እንደ ማስጠንቀቂያ ነው፣ እየተመከራችሁ ነው። በቃ ምክር እየመጣላችሁ፣ ማስጠንቀቂያ እየመጣላችሁ፣ ይህን ባህሪ የመጥፎ ነገር አቁሙ እንደማለት ማስጠንቀቂያ ነው ማለት ነው። የሃይማኖት አባትም ማንኛውም ቄስን፣ ሸህን፣ ፓስተር ሊሆን ይችላል አግኝታችሁ ካገኛችሁ እና ካያችኋቸው እናንተ ታውቁ የምትሰሩት ነገር ጥሩ እንዳልሆነ ነው ተብሎ የሚል የማስጠንቀቂያ ነው ማለት ነው። ሌላው አሁንም ከሃይማኖት አባት እ ውሃ ስትቀበሉ በህልም ከተመለከታችሁ ወይም ውሃ ሲሰጣችሁ፣ የሃይማኖት አባት ውሃ ሲሰጣችሁ ለእናንተ ፀበል ሊሆን ይችላል፣ ዘምዘም ሊሆን ይችላል፣ ውሃ ሊሆን ይችላል ለእናንተ ለህልም አንዳንዱ ስትቀበሉ ከነሱ ከሃይማኖት አባቶ ስትቀበሉ ካያችሁ ይህ ፍቺ ደግሞ የአምልኮ አምልኳችሁ እየተሟላ እና የአምልኮ ተግባራችሁ በጣም ጠንካራ እንደሆነ ፈጣሪያችሁን በጣም እንደምትገዙ አምልኮ ተግባራችሁ ደግሞ በጣም ጠንካራ እንደሆነ ያመለክታል ማለት ነው። አሁን እስቲ ባለ ትዳር ሴት ደግሞ በህልሟ የሃይማኖት አባትን ስትመለከት የሚሰጠውን ፍቺ እንመልከት። አንዲት ባለ ትዳር ሴት በህልሟ የሃይማኖት አባቶች መኖራቸውን እንዲሁም በህልም ከተመለከተች አዲስ የደስታና የመረጋጋት እውደት በህይወቷ ላይ እንደሚኖር ወይም የመረጋጋት ወይም የደስታ ለውጥ ወደ ህይወቷ እንደሚመጣ ያመለክታል። በተለይም ደግሞ ይሄ ረአዩ በግልጽ የሃይማኖት አባቶችን ስትስም ወይ እጃቸውን ስትስም ወይም ራሳቸውን ስትስም እጃቸውን ስትነካ ማናቸው የማንኛውም የሃይማኖት አባቶች እጃቸውን ስትነካ በህልም ካየች ይሄ ፍቺ የሚሆነው በህዝቡ መካከል ያላትን መልካም አቋም የሚያንጸባርቅ የእሷን መልካም ስብዕና ወይም ደግሞ የአምልኳ ባህሪዋ በጣም ጥሩ እንደሆነ የሚያሳይ ፍቺ ነው ማለት ነው። እጃቸውን ስትስም እጃቸውን ስትጨብጥ ወይም ደግሞ ራሳቸውን ስትስም የሃይማኖት አባቶችን ካየች ይቺ ባለትዳር ሴት እሷ በጣም በሰዎች ዘንድ ፀባይዋ የተወደደ መልካም ሴት መልካም ባህሪ ያላትና እንዲሁም ደግሞ ፈጣሪዋን የምትገዛ አምልኳ ላይ ጎበዝ ጠንካራ እንደሆነች ያሳያል ማለት ነው። በሌላ በኩል ደግሞ ይች ባለትዳር ሴት በህልሟ የሃይማኖት አባትን እያገባችው እንደሆነ ብታልም በህልሟ ማለት ነው። ይህ ፍቺ የሚሆነው የወደፊት ኑሯ በረከትን የተሞላ ብሩህ ተስፋ ነው ያበስላል። እንግዲህ ሻህም ስታገባ ልታለም ብቻ የሃይማኖት መሪን ወይም የሃይማኖት አባት ባለትዳር እኮ ናት። በህልሟ ግን እሳቸውን ስታገባ በህልም እንዲህ የሚያልም ሰው ስለማይጠፋ ስታገባ ካለለች፣ ይሄ የኑሮ በሮች እንደሚከፈቱላት፣ እርዚቅ፣ ገንዘብ፣ በረከት ወደ ቤቷ እንደሚገባ የሚናገር ህልም ነው ማለት ነው። ምክንያቱም አግብታለች፣ በእውነታው ባለትዳር ናት ግን በህልም ሃይማኖት አባት አገባች ማለት ብዙ መልካም ነገሮች ወደ ህይወቷ መጡ ማለት ነው። ፍቺው እንደዛ ነው። ይህ ራእይ ይሄ ህልም በመጨረሻዎች ጊዜያት በመልካምና በበርከት የተሞላ እንደሚሆን ይተረጎማል ማለት ነው። ብዙ መልካም ነገርን ወደ ህይወቷ እንደምታገኝ ለባለት ዳር ሴት ያሳያል። ሌላው ደግሞ አንድ ወንድ ማለት ነው ምናልባት እንደዚህ ህልም ሊያልም ከቻለ አንድ ወንድ በህልሞ በመስጊድ ውስጥ ራሱ ኢማም ሆኖ ከዚህ በፊት ይሄ ኮመንት ላይ እየተጻፈልኝ ይመስለኛል፣ እንዲህ አይነት ፍቺ። አንድ ወንድ በህልሙ ራሱ ኢማም እንደሆነ እና ሰዎችን ሲያሰግድ መስጊድ ውስጥ በድንገት ወይም ቤተክርስቲያን ውስጥ ሊሆን ይችላል፣ ራሱ የሃይማኖት አባት ሆኖ ሌሎችም እየሰበከ እያስተማረ እንደሆነ ካለመ አንድ ወንድ ወይም ደግሞ መስጊድ ላይ ኢማም ሆኖ ሰዎችን እያሰገደ የኢማም ኃላፊነትን ወስዶ በህልሙ ሰዎችን እያሰገደ እንደሆነ በህልም ያየ ሰው፣ ይሄ ፍቺ ምንድን ነው? እንደዚህ ያለመ ሰው የመረጋጋት የመረጋጋት ህይወቱ እንደሚረጋጋ እንዲሁም ደግሞ በገንዘብ ሁኔታው ላይ መልካም ዜና ነው። ምክንያቱም የገንዘብ ሁኔታው እንደሚሻሻል መልካም ነገሮች ሁሉ ወደሱ እንደሚመጣ ያሳያል። እንዲሁም ደግሞ ህልም አላሚው ለሌሎች እውቀትን እንደሚያካፍል ጠቃሚ እውቀትን እንደሚያካፍል ሃይማኖታዊ ትምህርቶችን ለሌሎችም እንደሚያስተላልፍ ሌሎችንም እንደሚመራ ወደ መልካም ነገር ሌሎችንም እንደሚመራ ያመላክታል ማለት ነው። እንግዲህ ይሄ ኢማም ሆኖ ወይም የሆነ ሃይማኖት መሪ ሆኖ ሲያስተምር ካየ ሌሎች ሰዎችንም እሱ በእውነታው ወደ መልካም ነገር እንደሚመራቸው እንዲሁም ደግሞ የገንዘብ ችግር ካለበት በእውነታው የገንዘብ ሁኔታው እንደሚሻሻል የገንዘብ ነገሮች በሙላ እንደሚስተካከሉ ያመላክታል ማለት ነው። እሺ፣ ሌላው ደግሞ ህልሙ ይሄ ወይ እንደዚህ መሪ ሆኖ ሲያሰግድ ይሄው ራሱ ህልም ማለት ነው ህልም አላሚው ያለውን የአመራርና የአክብሮት ባህሪያትንም ያንጸባርቃል። ምናልባት ይሄ ህልም አላሜ በማንኛውም ስራ ላይ አመራር እንዳለው ሊገልጽ ይችላል። አይማ ሆኖ ሲያሰግድ ወይም ኃላፊ ሆኖ ሲያስተምር ከተመለከተ እንዲሁም ደግሞ በቅርቡ የተከበረ ቦታ ሊይዝ እንደሚችልም በስራው አካባቢ ከፍተኛ እውቅናና አድናቆትን ሊያገኝ እንደሚችልም ያመላክታል። ይሄው ከላይ የገለጽኩላችሁ ህልም ሶስት አራት ፍቺ ነው ያለው ማለት ነው አንድ ሰው ሴቶችን ለጸሎት ሲመራ ካየ ወይ ሴቶችን ሲያሰግድ ወይም ሴቶችን ሲሰብክ በህልሙ እራሱ እንደዛ እያደረገ በህልም ካየ አንድ ወንድ ይህ ፍቺ ምንድን ነው? በእምነት ጎዳና ላይ እንዲራመዱ ለደካሞች ወይም ደግሞ ለአንዳንድ ሰዎች መመሪያና ድጋፍ የሚያስፈልጋቸውን ነገሮች እንደሚደግፍ እንደሚመራቸው፣ ወደ ቅን ቦታ ወደ ጥሩ ቦታ እንደሚመራ ይሄ ህልም አላሚ ባህሪው እንደዚህ እንደሆነ ያመላክታል ማለት ነው። ሌላው ደግሞ አንዲት የባለትዳር ሴት በህልሟ ውስጥ እንደ ሸህ ወይም ደግሞ ሃይማኖታዊ ምሁር ያሉ ሃይማኖታዊ ባህሪያት ያላቸውን ሰዎች ወይም ሀይማኖታዊ ማንኛውም ሃይማኖታዊ አባት የሃይማኖት አባት ማንኛውም የሃይማኖት አባትን ባለትዳር ሴት በህልሟ ስትመለከት ማለት ነው። ይህ በቤተሰቧ ህይወት ውስጥ የሚጠብቃትን የደስታ እና የመረጋጋት ወይም ተስፋ ሰጪ ዜናን ያመላክታል። ቤቷ በበረከት ይሞላል እንዲሁም ደግሞ ብዙ ነገሮች ህይወቷ ላይ ይቀየራል፣ ብዙ ነገሮች ወደ ህይወቷ ይገባሉ እንደማለት ነው። ባጭሩ በህልም አንድ ሰው በህይወት ውስጥ በብርሃን እና በተስፋ የሚያንፀባርቁ ሰባኪዎችን ለምሳሌ ሃይማኖታዊ ሃይማኖት አባቶችን በህልም ከተመለከተ አንድ ወንድ የሚያጋጥሙትን ችግሮች በሙላ እንደሚያሸንፍ ያሳያል ማለት ነው። አንድ ሰባኪ ወይም ደግሞ አንድ ሃይማኖት መሪ ደማቅና ነጭ ልብሶችን ለብሶ በህልም ከታየ ይህ የሰውየው ንጽህናና የመረጋጋቱን አመላካሽ ተደርጎ ሊወሰድ ይችላል ያላሉ ማለት ነው። ሰባኪው በወጣት ሴት መልክ፣ ለምሳሌ የሆነ ሰባኪ ያለ በህልማችሁ ግን ሴት ሁና ሴት ሰባኪን በህልም ካላችሁ ካያችሁ፣ እንዲልታልሙ ትችላላችሁ። ሴት ሁና የሃይማኖትን እያስተማረች ወይም እየሰበከች በህልማችሁ ካለማችሁ፣ ይሄ ፍቺ ቁሳዊ ብልጽግናን፣ የህይወት ስኬታችሁን የሚያበሰር ፍቺ ነው ማለት ነው። ሴት ስለሆነ ሴት ዱኒያ ናት። ሴት ብዙ ጊዜ ከገንዘብ እና ከዱኒያ ጋር ነው የምትፈታው ማለት ነው በህልም ዓለም። ስለዚህ አሁን በእውነታው የሴት ሰባኪ ወይም የሴት ቄስ ወይም የሴት ሸህ የለም። በህልማችሁ ግን ሙምኪን ሴት ሰባኪ ሁን ሃይማኖት እያስተማረች እንደዛ ካለማችሁ ለእናንተ ፍች የሚሆነ ምንድን ነው? የገንዘብ የቁሳዊ ነገሮች በሙላ በረከት ወይም እርዝቅ እንደምታገኙ የሚያበስር ህልም ነው ማለት ነው። እሺ ሆኖም ግን አንድ ህልመኛ በህልሙ ከሃይማኖት ሰባኪ ጋር ወይም ከሃይማኖት አባት ጋር ሲከራከር ወይም ደግሞ እየጦፈ ውይይትን የሚያካትት ከሆነ በህልሙ የሚያየው ግለሰቡ ለሰራው ስህተት ራሱን መገምገምና እንዲሁም ደግሞ ንስሃ እንዲገባ ማስጠንቀቂያ የሚሰጥ ህልም ነው። ለምሳሌ ከሃይማኖት አባት ጋር ስትከራከሩ ኧረ አባይ አይሆንም፣ ኧረ እባክዎት እንዲህ ነው እያላቸው ከሸሁ ወይም ከቄሱ ጋር ስትከራከሩ ቆጣ ብላችሁ ሊሆን ይችላል። ብቻ ምክርን አለመስማት ነው። ስትከራከሩ ካለማችሁ ይሄ ፍቺ ምንድነው? እራሳችሁ መገምገም አለባችሁ። ምንም የተሳሳተ ባህሪ እንዳላችሁእና የተሳሳተ ነገር እየሰራችሁ እንደሆነ ያመላክታል። ተአዛዥ እንዳልሆናችሁ ናችሁ ነው። እንግዲህ ወይ ቄሶችን ወይም ደግሞ ሸፎችን ስታናግሩ እሺ እያላችሁ ረጋ ብላችሁ ታዛዥ ናችሁ። ይሄ ባህሪያችሁ ጥሩ እንደሆነ ያመላክታል። ስትከራከሩ ወይም ጊዜ የጦፈ ክርክር በቃ ስትጨቃጨቁ ካያችው ግን፣ ባህላችን ገምግሙ እንደማለት ነው ማለት ነው። ምክንያቱም አንዳንድ የምትሰሩት ስህተት ስራ ስለሚኖር ወይም አንዳንድ ጥፋቶች እየሰራችሁ ስለሆነ ሰው ናችሁእና ከዚህ ነገር እንድትታቀቡ የሚያስጠነቅቅ ህልም ነው ማለት ነው። ሌላው ደግሞ አንድ ሰባኪዎች ሰባኪዎች ባሉበት ቦታ ወይም ሰዎች በተሰበሰቡበት ቦታ እናንተም አብራችሁ ተቀምጣችሁ አንድ ሸህ ወይም ደግሞ የሃይማኖት አባት ሲያስተምር ቁጭላችሁ የምትሰሙ ከሆነ ይሄ ፍቺ ደግሞ ለሰዎች ያላችሁን እርዳታ ወይም ደግሞ ለሰው ጥቅም እንደምትሰጡ ለሰው መርዳት እንደምትፈልጉ እንደዚህ አይነት ዝንባሌ እንዳላችሁ እንዳላችሁ ያመላክታል ማለት ነው። እንዲሁም እናንተ መልካም ነገሮችን ቀጥታ እንደምትከተሉ ሃይማኖታዊ ቦታ ላይ ቄስም ሆነ ሸህ እያስተማረ ባለበት ቦታ ላይ ቁጭ ብላችሁ ተሰብስባችሁ ከሰው ጋር ስታዳምጡ በህልም ካለማችሁ፣ እየደገምኩት ነው። እናንተ ለሰው ለህብረተሰብ ጥሩ ነገር ማካፈል እንደምትፈልጉ ለማንኛ መልካም ነገር ለመስራት ፍላጎት እንዳላችሁ ወይም ወደ መልካም ነገር ውስጣችሁ እንደሚያዘነብል ያመላክታል። ምክንያቱም ትምህርቱን እየተቀበላችሁ ስለሆነ ባህሪያችሁ እየተስተካከለ ወይም የምትሄዱበት አቋም በሞላ ወደ ጥሩ ነገር ነው ማለት ነው። ትምህርት አልሰማም ስትከራከሩ፣ ከሃይማኖት መሪ ጋር ስትጨቃጨቁ ካያችሁ ደግሞ መንገድና አቅጣጫ እየሳታችሁ ነው ማለት ነው። በአጭሩ እዚህ ጋር ሲጻፍ በጣም ውስብስብ ያለ ስለሆነ በቻልኩት መጠን ለማብራራት እየሞከርኩ ነው። ከተደጋገመባችሁ ይቅርታ ማለት ነው። ሌላው ላላገባች ሴት ያላገባች ሴት ድንገት ያላ ትዳር ያላዘች ሴት በህልም በመስጅድ ውስጥ የኢማምነት ቦታ የያዘን ሰው ወይም ቄስ የሆነን ወይም ደግሞ ኢማም የሆነን ሰው በህልሟ እንደምታገባ በህልም ካየች የሃይማ በቃ በአጠቃላይ የሃይማኖት አባትን ያላገባች ሴት በህልሟ እንደምታገባ ካየች ይሄ ፍቺ የሚሆነው ከፍ ያለ የሞራል ዋንና የስነ ምግባር ባህሪ ካለው ወንድ ጋር ትዳሯን ሊያመላክት ይችላል። በእውነታውም እጅግ በጣም ከፍ ያለ ትልቅ ቦታ ባህሪው ከፍ ያለ ስራውን በማንኛውም ነገር ላይ ከፍ ያለን የትዳር አጋር በስራው፣ በባህሪው፣ በሃይማኖቱ ትልቅ ደረጃ ያለውን የትዳር አጋር ልታገባ ትችላለች። ያላገባች ሴት የሃይማኖት አባትም በህልሟ ካገባች ዳ ዲያቆን ሊሆን ይችላል፣ ሸህ ሊሆን ይችላል፣ ፓስተር ሊሆን ይችላል። ማንኛውም የሃይማኖት አባት ያላገባች ሴት ልጅ በህልሟ ስታገባ በህልም ካይች የምታገባው ሰው ግን በእውነታው በጣም ትልቅ ባህሪው ጥሩ የሆነና ትልቅ ቦታ ያለውን ሰው ልታገባ እንደምትችል የሚናገር ህልም ነው፣ ፍቺው ማለት ነው። ይሄም ደግሞ በጋራ የምታገባው ሰው ጋር በህይወታቸው የደስታና የቅንነት እንዲሁም ደግሞ የጥሩ ትዳር ምልክት እንደሆነ ይናገራል ማለት ነው። እንዲሁም ከአንድ ታዋቂ የሃይማኖት ሰው ጋር ጋብቻን በህልም ውስጥ ማየት ለማንኛውም ሰው ለወደፊቱ ሀብትን ወይም ደግሞ ትልቅ ቦታ ሊያመላክት ይችላል። እንግዲህ የሃይማኖት አባትን ማንኛውንም እሱን በህልም አገቡ ካያችሁ እናንተ ትልቅ ቦታ ላይ እንደምትደርሱ፣ ትልቅ ሀብታም እንደምትሆኑ ይናገራል ማለት ነው። አንድ ነፍሰ ጡር ሴት በመስጊድ ውስጥ ከአንድ ኢማም ጀርባ ሰላቶችን በመስገድ እየሰገደች እንደሆነ ነፍሰ ጡር ሆና መስጊድ ውስጥ ከኢማም ጀርባ ሰላት እንደምሰግድ በህልማ ካየች፣ ይህ ህልም ለልጇ የወደፊት ተስፋ ሰጪና ብሩህ ተስፋ ሊያበስል ይችላል። ልጇ ትልቅ ቦታ ላይ ሊደርስ ይችላል ማለት ነው። እርጉዝ ሁና እርጉዝ የሆነ ሴት በህልማ ከመስጊድ ውስጥ ገብታ ከአሰጋጆች ጀርባ ሁና ስሰግድ ካየች፣ ያረገዘችው ልጅ በጣም ወደፊት ትልቅ ቦታ የሚይዝ ሊሆን ይችላል ማለት ነው። ባለትዳር ሴት ደግሞ በህልማ ወፍራም ሰው እና ፂም ያለው ኢማም በቃ እንደዚህ እንደዚህ ፂም ያለው ይግግ ያለው ወፍራም ሰው በህልማ ካየች የሃይማኖት ምሪ ማለት ነው። የሃይማኖት አባት በህልማ ካየች ለባለትዳር ሴት ይህ ረአይ በህይወቷ ውስጥ የበለጸገ በረከትና መተዳደሪያ እንደሚመጣው ወደ ህይወቷ የሚተስፋ ሰጪ የሆነ ህልም ነው ማለት ነው። አንድ ኢማ የመስጊድ አባልን ወይም ሃይማኖት መሪን ብቻ ፂም ኖሮት ወፍራም ሆኖ የሃይማኖት መሪ ሆኖ በህልማ ከተመለከተች ባለትዳር ሴት መሻአላ ተባረከላ ወደ ህይወታ የሚመጣውን በረከት ሲሳይ እርዝቅ ያመላክታል ማለት ነው። ደስ የሚል አፈታት ነው። ሌላው እርጉዝ ሴት ደግሞ እንዲሁ ባለነፍሰጡር ሴት በህልሟ ፈገግታ ያለው የሃይማኖት አባት ሰው በህልም ከታየ ካየች በእውነት እርጉዝ ስለሆነች በህልሟ ፈገግ ያለ የሃይማኖት አባት ካየች ይሄ የአወላለዷ ቀላል እንደሚሆን ምጥ እንደሚቀልላት በቀላሉ እንደምትወልድ ያመላክታል። ልጇም ደግሞ ጥሩ ጤናማ እንደሚሆንና ጥሩ ጥሩ አወላለድ እንደሚኖራት ምጥ እንደሚገራላት ነው በአጠቃላይ ማለት ነው የሃይማኖት አባት ፈገግ ብሎ በህልሟ ከተመለከተች ነፍሰጡር ሴት። ሌላው ደግሞ ምናልባት አንዲት ነፍሰጡር ሴት በህልሟ የቅዱስ ቁራ መጽሐፍ በህልም ከሌላ ሰው እርጉዝ ሆናል፣ በእውነታው በህልም ግን የመጽሐፍ ቅዱስን ወይም ደግሞ ቅዱስ ቁራንን በህልም ከሰው ስትቀበሉ ካየች ይሄ ፍቺ የምትወልደው ልጅ ጻድቅ ወጥ ጻድቅ የምትወልደው ልጅ ጻድቅ የሆነች ሃይማኖተኛ የሆነች ግን ሴት ልጅ እንደምትወልድ ነው። ሴት እንደምትወልድ የሚያበስር ምልክት ነው። በደንብ ትንትን ያ ጤና ወንድም ከወለደች፣ አይ ሴት ትሆናለች ወንድ ትሆናለች ሳይሆን ወንድም ከወለደች ጻድቅ ወንድ ልጅ፣ ወይም ሴትም ከሆነች ደግሞ እንደዛው ሃይማኖተኛ እንደምትሆነ። በአጠቃላይ በእውነታው ያረገዘች ሴት በህልሟ መጽሐፍ ቅዱስን ሊሆን ይችላል ቁርአን ሊሆን ይችላል፣ በህልሟ ሰው ሲሰጣት ከተመለከተች፣ ኮመንት ላይ ስለተጠየቁ ነው ለማብራራት እየሞከርኩ ያለሁት። ይሄ ፍቺ የሚሆነው ወንድም ከወለደች ጻድቅ ወንድ ልጅ ሃይማኖትን የሚመራ ወደ ፊት ሆነው ሃይማኖትን የምናጠቆ የሚይዝ ሴትም ከወለደች እንደዚያው ለሃይማኖቷ ታዛዥ የሆነች ሴት ልጅ ልትወልድ ትችላለች። በአጠቃላይ ጻድቅ የሆኑ ልጆችን እንደምትውል ያመላክታል ማለት ነው። አንዲት የተፈታች ትዳር የፈታች ሴት ደግሞ በህልሟ ሃይማኖታዊ ሃይማኖት አባትን በህልም ከተመለከተች ጥሩ ስነ ምግባር ካለው ወንድ ጋር አዲስ ግንኙነት እየገነባች ነው ማለት ነው። ወይም ወደ አዲስ ትዳር ልትገባ እያሰበች ነው ማለት ነው። በህልሟ የሃይማኖት አባትን ከተመለከተች ምናልባት ይሄ ደግሞ እሷን የሚደግፍና በቀድሞ የጋብቻ ከዚህ በፊት አግብታ በፈታችው ልቧ ተሰብሮ ከሆነ እሱን የሚክስ ሁሉን ነገር የሚያስተካክላት በፊት የነበረውን ነገር በሙላ የሚክሳት መልካም ወንድ ጥሩ ወንድ ልታገባ እንደምትችል የሚናገር ህልም ነው። በህልሟ የተፈታች ሴት የሃይማኖት አባትን በህልም ካየች ማለት ነው፣ እሷ ጥሩ ወንድ የድሮን ህይወቷን የሚክስላት ሰው ታገባለች ማለት ነው። እና በሌላ አቅጣጫ ደግሞ ምናልባት አንድ ታዋቂ ሃይማኖት የሆን ሰው በህልም ውስጥ ካየች ይህ በጻድቅ መንገድ ላይ እንዳለችም ያመላክታል፣ ለተፈታች ሴት ማለት ነው። ውድ ተመልካቾች በእርግጥ ብዙ እንትን አለው፣ ግን ተደጋጋሚ ተደጋጋሚ ስለሚሆን እዚህ ላይ ባበቃ ይሻላል እንጂ ፍቺዎቹ በጣም ረጅም አሉ። ለምሳሌ አንድ ግለሰብ በህልም አለም ውስጥ አንድ ሃይማኖታዊ ሰው ሲያናገረው ካየ ይህ የእሱን ድርጊት እንዲገመግምና ከኃጢአት እንዲርቅ ግብዣ ሊሆን ይችላል። አንድ ወንድ ታዋቂ ሃይማኖታዊ መሪ እያወራ ከሆነ ራሱን እንዲገመግምና ከዚህ ድርጊቱ እንዲርቅ የሚናገር ህልም ነው ይላል። ሌላው ደግሞ በሌላው ህልም ፈቺ ደግሞ በህልም ውስጥ ሃይማኖታዊ ሰዎችን ማየት ህልም አላም የእምነቱን ጥንካሬ ሊያመላክት እንደሚችልም ይናገራል። ሌላኛው ፈቺም ይህንን ተናግሯል። እንዲሁም መልካቸው እንደ በአጠቃላይ ማንኛውንም የሃይማኖት መሪ ማየት እንደ አንድ ደረጃና እንደ አጠቃላይ ጥሩነት ምልክት ተደርጎም ሊወሰድ ይችላል። ግን ከሃይማኖት አባት ጋር መነጋገርና ማውራት ይሄ ምክርን ነው መጣ። ይቅርታ አድርጉልኝ፣ ዛሬ እንዴት እንደሆነ አላውቅም። እና አስጠንቃቂ ነገር ነው የሚያመላክተው ማለት ነው። ወሬ ከሆነ ማውራት ከሆነ ምን እየተመከረ እንዲጠነቀቅ ባህሪውን እንዲተው ማለት ነው። እንዲሁ ካየ ደግሞ ምናልባት የሱን ጥሩነት ሊያመላክት ይችላል። ከቀው ከሃይማኖት መሪ ጋር በህልም መነጋገር ህልም አላሚው አሉታዊ ባህሪያቶችንና ስህተቶችን ለማስወገድ ሊገፋፋው ይችላል ይላል። ምናልባት መጥፎ ባህሪዎች ካሉት በህልሙ ይህን ከተመለከተ እነዚህ ነገሮች ማስወገድ አለበት ይላል። ተደጋጋሚ ስለሆነ ላሳጥረው ብዬ ነው። ማንኛውም ግለሰብ በህልማቸው አንድ ታዋቂ ሰው ሩቅያ ሲያደርግ ወይም ደግሞ የሃይማኖት መሪ ሲጠምቅ ወይም ሩቅያ ሲያረጋ ከተመለከታችሁ ይህ በግምታችሁ ውስጥ የተወሰነ ቦታ መያዝን ያሳያል። ሆነ አላችሁበት ከፍ ያለ ቦታን እንደምትይዙ ያሳያል ማለት ነው። ምናልባት በእውነተው ጥሩ ስም ሊኖራችሁም ይችላል። ስለዚህ የተደጋገመ ስለሚሆን እዚህ ድረስ ስለ ሃይማኖት መሪዎች ወይም ስለ ሃይማኖት አባትን በህልም ማየት ይሄን የመሰለ ይዤላችሁ ቀርቢያል። ምክንያቱም አብዛኞቻችሁ ይህንን ህልም ማታዩም ከስንት አንዴ ነው። ምናልባት ምናልባት የሃይማኖት አባቶችን ካለማችሁ ይህን ይመስላል ብዬ ነው ዛሬ ይዤላችሁ የቀረብኩት። የሚገርማችሁ ነገር አጻጻፉ ውስብስብ፣ ብዙ ምሎት ያለ ነው። እኔ እንደምንም ብዬ አስተካክዬ ለማንበብ እየታገልኩ ስለሆነ ነው የምንተባተበው። ሁለት ሶስት አንብበች ለምናመጭም ትላላችሁ። እኔ እኮ ባነበው ሲታረጉም ወደዚህ ወደዚህ፣ አንዳንዱ በስነስርዓት ተተርጉመው ለማንበብ ይመቻል። አንዳንዱ ደግሞ ራሱ አቃላችሁ የተደበላለቀ ነው፣ እና እኔ ለማስተካከል ስጠር ነው ከተንተባተኩባችሁ ይቅርታ ማለት ነው። ስለተከታተላችን ከልብ አመሰግናለሁ። ምናልባት ታዩ ይሆናል በሚል ግምት ነው። በቀጣይ የህልም ፍቾቻችን እስክንገናኝ ድረስ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ አበረታትን። ቻፕደን